ቤተሰብ እየናፈቀኝ ላ የሰላም የነሱኝ በገዛ ገንዘብ የሰላም የነሱኝ። በጣም ያሳዝናል በእውነት እንደዚህ በቃ አይደሉም። ምን እንደምል አላውቅም። እንደዚህ ሰው ላይ ጉልበተኛ ሲሆን ሳውዲ ውስጥ በሻ እንዴት ዝም ይላል ግን? እንዴት ዝም ትላላችሁ? በሳውዲ ምናበሾች አንዲት ሴት የሙት ልጅ የምታሳድግ ሴት እንደዚህ ስትበደል ተጋበኞች ግን እንዴት ዝም ትላላችሁ? ለምን ዝም ትላላችሁ? ባሏ በህይወት ሲኖር እንደዚህ ስትበደል ዝም ይላል? አረብነሁሉይ ነገር ነበረ ቢኖር ያልኩት ወለይ ሰሞንን ምናለበት በህይወት ነው ያልኩትኝ አስፈላይንም ልጅን የገንዘቡን እፈልገዋለው ልጅ ገንዘቤን ተቀበይልኝ። እኮ አሁን አምስት ሺሁን እስከ ሰላሳ እንጠብቅ ብመሰለሽ ፎቶቸውን አሁን ፖስት ባደርግ እኮ ትጠቀሚ ነው እኮ ፖስት ማጠው ይውልሽ በሰላሳ ቃል የገቡትን አምስት ሺህ ካላስገቡ በሰላሳ ቃል የገቡትን አምስት ሺህ ሪያልሽን ካላስገቡ እኔ ፎቶአቸውን እፖስታለሁ። ፎቶአቸውን ከፖስት ግን የበሰበሰ ዝናብ አይፈራም። ኦሬዲ ተፖስተናል፣ ኦሬዲ ተጋልጠናል፣ ሌብነታችን፣ ክፋታችን እሷ ላይ የሰራ ነው ግፍ ታውቋል። ኦሬዲ ከታወቀ በኋላ ለምን እንሰጣለን ይላሉ አይደል፣ እነዚህ ሰዎች ስማቸው እንዳይጠፋ። እሺ አቦኔ በቃ በሰላሳ እኔ ልታገስሽ መቼም ከቆየውበት አይበስብኝም። አይደለም ልጄንም፣ አስረዳታለሁ ችግሬን ትረዳኛለች። ወ ትረዳኛለች ል የትናንት ነው አምጪ የወለድኳት፣ ል ትረዳኛለች ችግሬን እሱ ተረብልኝ፣ አስረዳታለሁ። አሁንም ቢሆን በሰላሳ አምስቱ ሺህ ብር ያስቀምጡልኝ፣ ያስገቡልኝ። አካውንት እሰጥሻለሁ። ራሳቸው በኋላ ይሰራሉ። ከሶስት ወር በኋላ ግን ያስገቡ ምንም ገንዘብ አካውንት አሁንም አካውንቱ አንድ ነው። አካውንቴ አው ግን አንቺ ልከሽልኝ እኔ አካውንት ልኬ በዚህ አካውንት በሰላሳ አምስት ሺህ ያሉን አስገብታ አማየት ሞት አስገብታ ካላከች እኔ በሰላሳ ፎቶአቸውን ለጥፌ ቪዲዮ ሰራለሁ። ሳውዲ ውስጥ ያለ አበሻ ሁሉ የነዚህን ሰዎች ግፍ፣ የነዚህን ሰዎች ጉድ፣ የሞት ልጅ የምታሳድግ ባሏ የሞተባት ምስኪን ሴት እንዴት እንደሚያሰቃዩ ሳውዲ ውስጥ ያለ አበሻ ሁሉ አውቆ ሁሉም ሊያወግዝ ሊያወግዛቸው፣ ከነሱ ጋር ማንም ሰላም ላይባባል፣ ላይበላ፣ ላይጠጣ ማወቅ አለበት ይሄንን ስለዚህ ሰላሳ ብለዋል አይደል? እሺ ግድ የለሽ የምንታለ ትዕግስት ጥሩ ነው። እስከ ሰላሳ ጠብቀን አስራ ሶስት ቀን ናት የቀረችው፣ ለሰላሳ ጠብቀን የመጀመሪያውን ክፍያ ካላስገቡሽ እኔ ራሱ ቪዲዮ ምሳ ቃሌ ቃል ነው። እሺ አሁን አካውንትና ልጅ እልክልሻለሁ። ያስፈራራሽን ልጅ ቮይስ እና አካውንቱን ላኪልኝ። ወንድ ሆኖ ደግሞ ሲታይዝታቀጥ ቀጥታ ደውሎ ሪከርድ ነው ያልኩት ልክ እንደትናንትናው እንደሷ ማለት ነው ይውልሽ ሪከርድ አፕሊኬሽን ዳውንሎድ አድርጊ ስልክሽ ላይ ማንም ሰው ሲደውል አውቶማቲክ ሪከርድ እንዲያደርግ ገባሽ አይደል እንደዛ ሪከርድ እያደረግሽ አስቀምጭ እያንዳንዱ ይዞሽ ምግብ ቤት ከፍተውበት እኮ ነው በሱ አቆበር ምግብ ቤት አላቸው ኦንላይን ነው ምግብ የሚሸጡት፣ ወይስ ምግብ ቤት አላቸው? ምግብ ቤትም አላቸው፣ ኦንላይንም ትሸጣለች። ጅዳ መዲናም ትሸጣለች። ባለቤቴ ታሞ ተዘጋ የምትለውስ ምንድን ነው? አላውቅም፣ ሰማሁት ነገር የለም። ይዘጋ ይዘጋ፣ እኔ የሰማሁት ነገር የለም። የሰው ሀቅ እየበሉ ኦምራ መሄድ ምን ይባላል? የሰው ሀቅ እየበሉ ሰው እያለቀሰባች እያለቀሰባቸው ባልና ሚስት ኡምራ ሄደው ፎቶ ተነስተው ፖስት ያደርጋሉ። ወይኔ በጣም ኢማነኛ ናቸው ማሻላህ እንዲባልላቸው እኮ ነው። ከሰው ሀቅ ጽዱ። መጀመሪያ የሰው ሀቅ የሰው እንባ የሰው ላብ ይዞ ኡምራ ማድረግ ምን ማለት ነው? አይቀበልም እኮ አላህ እንደዚህ አይነት ነገር። መጀመሪያ ከሰው ሀቅ ጽዱ፣ ከዛ ፖስት ማሻላ። ኡምራ ያደርጋሉ በየአመቱ እንዲባሉ አቦ። ኡምራ ምንድነው? ሃይማኖት ቦታ ብር ከፍለሽ የምትገቢበት ሃይማኖት ቦታ ግን የሚለው የሰው ሀቅ የሌለበት ነው እንጂ የሰው ዕዳ፣ የሰው ሀቅ፣ የሰው ንባ ያለበት ሰው ተቀባይነት አይኖረውም። መጀመሪያ የሰው ከሰው ሀቅ ጽዱ። የሰው ንባ የሰው ጾምም አይበቃም፣ አይደለም ዑምራ። አይዞሽ ነው። እሺ አብርሃም፣ ማን ነበረች ልጅቷ? ሶፊያ ነች። ሶፊያ ሶፊያማ ወረደች እኮ። ሰላም ያለች ማለት አይ፣ አይ ነኝ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ፣ አመሰግናለሁ። በመጀመሪያ እናትዬ ይሰማል። እሺ እኔ ሀቢባ አንድ ነገር ልተባበል የምፈልገው የሚኖረው ካተር ነው። ካተር ስኖር የሆነች መዲና ሰይድ የምትባል የቦሮና ልጅ ማለት ነው። ቦሮና ውስጥ ነው የምትኖረው እና ሀገሯ ወሎ ቦሮና ውስጥ መዲና ሰይድ የምትባል ልጅ ጋር አብረን እንሰራ ነበረ። ማለት ቤተሰብ ውስጥ ነው የምሰራው፣ እንደዚ ፋሚሊ ቤት ውስጥ ነው እኔ ወንድሟ ቤት እሷ እህቷ ቤት። እና እቁብታል የሆነ ሰዓት ላይ እቁብ ስንጥል እኔ መጀመሪያ እቁቡን ይበዛት ወንድሜ አሞት ስለነበር መጀመሪያ የወሰድኩት እቁቡን እኔ ነኝ እና እቁቡን ስንጥል ደግሞ ሁለት ሺ ሁለት ሺ ሪያል ነው እቁቁቤ ጣለው ማለት ነው። ሁላችንም በውጭ ነው የምንሰራው። በውጭ ስንሰራው እሷ ሁላችሁም ለእኔ ሰጥተውኛል። እኔ ነው የመጀመሪያ እቁቡን የወሰድኩት። ከዛን የእሷን እቅብ ለእኔ ሰታኝ። የእሷ ስድስት ነን ሁላችንም የእሱ አውቁ መጨረሻ ላይ እወስዳለሁ ችግር የለውም እኔ አልቸኩልም እናንተ የምትቸኩሉት ውሰዱ ብላ እኛን አስቀደመችን ሶ እኔ ስለምቸኩል መጀመሪያ ውስርኩኝ ከዛን እዛው ሙጃማ ውስጥ ያለ ልጆች ነበር እንደዚህ ምን ወስደውና እሷም አልደረሳትም በዛን ሰዓት እንደ አጋጣሚ ከሰዎች ጋር ተጣልታ ስራዋን አፍርሳ ወጣች ማለት ነው ሶ እኔ እነሷን የምንተው ኢጃዛዋን አላቅም ስልኳን ብቻ ነው የማውቀው አሁን ላይ ደግሞ ስራ ቀይረ ከዛ ቤት ወታ ሌላ ሌላ ቦታ እየሰራች እንደሆነ አቃለውኝ የሌላም ሰው እቁብ ስለነበረ እሷ መጨረሻ ላይ ስላልደረሰች ያንን እየጠበኩም ነበረ። ሌሎች ሁላቸውም እቁብ ወስደው የእሷ ተራ ሲደርስ ግን እሷ ስልኩ አይሰራም። የማውቀው ስልክ የሰጠችን የቤተሰብ ነበረ፣ እሱም አይሰራም። እህት አለቻት ሞሚና ሳይድ የምትባል ዱባይ ማለት ነው። ቲክቶክ ይጠቀማሉ፣ ሁለታቸውም ግን አካውንታቸውን አላቅም። ግን በአላህ የምታውቁት ልጆች ካላችሁ ወላሂ ሀቋን ተወሰደልኝ። ሁለት ሽር ያልን ይላያላት እንደ በአላህ ወላሂ እንቅልፍ እና እቆ የሚያቃት ሰው ካለ ማሻላ። ለመጀመሪያ ጊዜ የሰው ሀቅ ሊመልስ ይመጣ ሰው። ፎቶ አለሽ ፎቶ ከዛኛው ስልኬ ላይ ነው ያለው፣ ተዘግቶብኛል። ግን እኔ ሰው ከዛኝ ወስልከ ስልኬ አዲስ ነው፣ አካውንት የቲክቶክም አዲስ ነው። ሆነው ግን ሰው ማግኘት ከባድ ነው ማሬ ወላይ ዳጋ ምንም ማድረግ ነገር ማለት በሰፈርም ላፈላለግ ፈለኩኝ፣ በስራ ቦታ ምንም ላገኛት አልቻልኩ። የቤተሰቧንም ደግሞ አንድ ስልክ ነው የሰጠችኝ፣ እሱም አይሰራም። ሶ አመት ሊሆን የሆነ ይሄ ብር እኔ ጋር ከተቀመጠ ሁለት ሽር ያል ምን ላድርግ እንጃ። ምንድን ነው ማድረግ ያለባት? ጋይስ ፎቷን በምንም ሁኔታ ልታገኛችን

ለቤተሰቦችሽ ተናገሪ። ቤተሰቦችሽ ጋር አስቀምጪ። ቤተሰቦችሽ ደግሞ ይጠብቃሉ። ከዛ እንትን ኡስታዝ ደግሞ ጠይቂ። ምናልባት ሰደቃ ስጭውም ካሉሽ ምናምን ጠይቂ። እሺ፣ ሰፈሩን ቦረና ልጅ እንደሆነሽ ነው የማውቀው፣ ወሎ ውስጥ ቦረና። እህቷ ደግሞ ሰፈሽም አስቀምጪ። ማሬ፣ ስፈሽ አስቀምጪ። ከዛ እንትን በይ፣ ቤተሰቦችሽም ሰፈሩ ያስቀምጡና አንድ ቀን ስትመጣ የሆናት ካልሆነም ሰደቃ ስጭው በተቸገረ ሰው ስጡና እርጁና፣ በቃ።